ሰላም ሰላም ቤተሰብ ጓደኞቼ ተመልካቾቼ፣ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አረ፣ ምን ጉድ ናቸው ግን! ያሁሉ ቤት ያለ ጉድ ነው። ዝም ብሎ ከመሬት ተነስቶ ቡፍ፣ በቃ የሚያኮርፉት ነገር እኛ ቤትማ ተለምዷል። እኔ በፊት በጣም ይጨንቀኝ ነበር፣ አዲስ በሆንኩ ጊዜ። አዳዲስ የሆናቸው ልጆች በተለይ። አሁን ከያምል ላድርግ ማዳሜ ከመሬት ተነስታ ታኮርፈኛለች፣ ታገላምጠኛለች። በቃ ይሄ ባህሪያቸው ነው። እኔ ለምጀ ተቀብያለሁ። በየቀኑ ነው ከመሬት ተነስቶ በቃ እስስት ናቸው ሰዎቹ ማለት ነው። ዝም ብሎ ነው ያለ ምክንያት ተነስቶ ነው የሚያኮርፉት። እኔ ምን አገባኝ? ጥፋት አላ ጥፋ ስራይን በአግባቡ ልስራ እንጂ ምን አገባኝ? ለምን አይፈነዱም? እና ብዙም ከምንም አትቁጠሩ። ይሄ ባህሪያቸው ነው ሰዎቹ እና ግርም ነው የምለኝና፣ አንዳንዴ አንዳንድ እነሱ የሚያደርጉልን ነገር ሌላ ሰው ሲያደርግ አይወዱም። በቃ የሆነ ይጨንቃቸዋል። ለምን በቃ የበታችነት ስሜት ነው የሚሰማቸው። ምንድን ነው ይሄ ክሬም? ከዚህ በፊትም ማሳይቻቸዋለሁ። አንድ ሴትዮ አለች በጣም መልካም ሰው ዶክተር ነች እና ፋርማሲስትም ነች። ይህንን ክሬም አመጣችልኝ። እናንተ ከመሬት ተነስቶ አኮረፉኝ ማለት ነው። ለምን እሷ አመጣች? ማን ስለሆነች ነው ብሎ ነው መሰለኝ። ሁለት ነው ያመጣችልኝ። ውድ ነው ያው፣ የምትጠቀሙ ታቁታላችሁ። በጣም ለፊት አሪፍ ነው እኔ እሱን ነው የምጠቀመው። የሆነ ሰሞን ጠፍቶ አቆምኩኝ ማለት ነው፣ ፈልጌ ያጣው ፋርማሲ ውስጥ ጠፍቶ ነበረ። አሁን እሱ አመጣችልኝ ማለት ነው። በጣም መልካም ሰው ነች። በነገራችን ላይ ርካሽ አይደለም፣ ውድ ነው የሚገዛው፣ እና በጣም አሪፍ ነው። ከዚህ በፊትም ነግሬያቸዋለሁ። ስለዚ ስለዚህ ክሬም በጣም ገረመኝ። ማርያምን ከመሬት ተነስቶ በቃ ልበሉኝ ማለት ነው። አኩርፎ ሴትዮዋ በጣም ነው የምትወደኝ ማለት አንዳንዴ ፈጣሪ ያለ ምክንያት ዝም ብሎ ከመሬት ተነስቶ ያለ ምክንያት የሚወዷችሁ ሰው ይስጣችሁ። የአሁኑ ሰው የሆነ ነገር ስታደርጉ ነው የሚወዷችሁ እንጂ ዝም ብሎ ከመሬት ተነስቶ ሰው አይወድም፣ ታውቁታላችሁ። እና ይህች ሴትዮ ምን በቃ በጣም አንዳንድም ላካኝ እንደዚህ አይነት አረቦችም አሉ። የእውነት ክፉ አረቦች እንዳሉ መልካም አረቦችም አሉ። ና ሲያመኝ ራሴ እንኳን አመመኝ ስል መድኃኒት ዝም ብሎ ሳትመረመሪ መድኃኒት አትውሰጂ፣ ነይ ልውሰድሽ፣ ችግር የለውም እኔ ከፍልሻለሁ። ዳ ምስኪን ምስኪን ነው ትላለች። ችግር የለውም ፓናዶል ትውሰድ ምንም ደህና ነች ምናምን አረም ነይ፣ ነይ ትለኛለች። ነይ ብላ ወስዳኝ ማርያምን እንደ ብላችው በ የሆነ ነገር አመመኝክል ካልኳት፣ መታ ነው የምትወሰደው። መታ ወስዳ ታሳክመኛለች። ምንም ነገር ሳትቀበለኝ ማለት ነው በራሷ ብር። በጣም መልካም ሰው ነች። እና የእውነት ፈጣሪ እንደዚህ አይነት መልካም ሰውስ አለ መጥፎ አረቦች እንዳሉ ማለት ነው። በቃ ቀን ቅናታቸው በቃ ቀንተው በቅናት ሊፈነዱ እና ይህን ክሬም ስላመጣች ፊታቸው ቅይይር፣ ጆጁ ነው ብሎኝ፣ ጆጁ ተአሊ ና ያለች አለች። ያመጣውልሽ ክሬም ነው አንቺ የምትወጂን ክሬም አመጣውልሽ ስትለኝ በጣም ነው ደስ ያለኝ። በጣም ደስ ብሎኝ አመስግኜ ተቀበልኳት። ከዛ ፊታቸው ክስክስ ያለኝ ፊታቸው ይሄው ዛሬ ድረስ ያው ነው እኔ ምን አስጨነቀኝ እኔ ከነሱ የባስኮ አኩራፊ ነኝ የእውነት ሰው ያለ ምክንያት ተነስቶ ከመሬት ሲያኮርፋችሁ ምንድን ምንድነው የምትሉ እስቲ እና አዳዲስ የሆናቸው ልጆች አትጨነቁ ይሄ ባህሪያቸው ነው ማለቴ በቃ እስስት ናቸው አንዴ ሰው አንዴ እስስት ከመሬት ተነስቶ ነው የሚያኮርፉትና ብዙም አትጨነቁ እኔ አዲስ ቦንኩ ሰዓት ምን አጥፍቼ ነው ወይኔ ብዬ ራሴን አስጨንቅ ነበር ከመሬት ተነስቶ ቡፍ ነው የሚሉት። በቃ እቤት የቅናታቸው ጥግ። እኔም በስመ አብ። አሁን እች ሴትየው የእውነት ምንም አድርጌላት አይደለም፣ ምን አድርግላታለሁ? ግን ያው አንዳንዴ እቤታቸው ሲሄድ ስራ ምናምን፣ ሳህን ማጠብ ምናምን አግዛታለሁ እንጂ ምንም ያደረኩላት ነገር የለም። በቃ በየጊዜው የምታመጣልኝ ነገር የለም። በጣም መልካም ሰው ነች። እና የትንሽ ነገር እንኳን አመመኝ ካልኩ እነሱ ያው ታውቀታላቸው አረቦች ስትታመሙ ፓናዶል፣ ከፓናዶል ውጭ ምንም አይሰጡም እነሱ ናቸው። እንዲሁም እናታቸውን የምንከባከቡ አያረሳት ከእንትን ምልላቸው እነሱ ናቸው። አይደለም ማድረግ የነበረባቸው ግን፣ እነሱ ለእኔ የሚያስፈልገኝን ራሴ ነው የሚገዛ። እውነት እኔ ከእነሱ ምንም አልጠብቅም። ምንም አደርጉልኝም ሲጀመር ማለት ነው። ይሄ የሁላችንም ችግር ነው ብዬ አስባለሁ። ደሞዜን ብቻ ወርን ጠብቆ ይስጡኝ እንጂ ሰላሜን ይስጡኝ፣ ሌላው ትርፍ ነው። ጓደኞቼ ና እና ብዙም አትጨነቁ አረቦች ባህሪያቸው ነው። ከመሬት ተነስቶ ያለ ምክንያት ያኮርፋሉ፣ ይቀያየራሉ። እኔ እንጂ አላቅም ሆርሞናቸው ይሁን ምናቸው ይሁን ደግሞ የክፋታቸው የክፋትም አለባቸው እንጂ ምን የክፋት መንፈስ ነው። እስቲ ደስ ሊላቸውን አይደለም የሚገባው። እኔ የእነሱ ሰራተኛ ነኝ። ለእኔ እነሱ ሰው መልካም ነገር ሲያደርግልኝ ደስ ሊላቸው ነው የሚገባው። አሁን እኔ ላይ ምኑ ነው የሚቀናው? ምኑ ነው የሚያናድዳቸው? ሴትዮዋ ባመጣችልኝ ነገር እንደዚህ ፊታቸው ቀይይር ማለት ማለት ነው። በጣም ነው የገረመኝ። ፊታቸው በአንዴ ነው በቃ ጅብ ነው የመሰል እና ብዙም አደንግጦ እኔ በፊት ዝም ብዬ ደናበር ነበረ። የሆነ ይጨንቀኛል ሲያኮርፉ ምናምን አሁን ሰላሜን ነው የሚያገኘው። እንደውም እነሱ ሲያኮርፉ በቃ ውስጤ ሰላሜ ሰላም። ለምን እንደሆነ ታውቃላችሁ? በጤነኛው ሰዓት አስሬ ነው የሚጠሩኝ የኔን አርጊ። ከዚህ ውጭ ሲያኮርፉኝ ግዝም ስለምሉኝ እኔ ደስ ነው የሚለኝ። እነሱ አኮረፉኝ አላኮረፉኝ ደግሞ ምን እንዳይጎልብኝ ነው የእውነት። እና በጣም የገረመኝ ያው የብዙዎቻችን ችግር ነው ብዬ ያስባለውኝ እና ከመሬት ተነስቶ ሲያኮርፉ እራሳችሁን አታስጨንቁ እህቶቼ እናንተ ስራችሁን ስሩ፣ ታዘዛችሁን እሺ በሉ እንጂ። ከዛ ውጪ ምንም ለምን አይፈነዱም እንዴ? እና ዛሬ ይህንን ጉዳይ ብዙ ጊዜ ስለሚያጋጥመኝም ብዙ ልጆችም ከመሬት ተነስታችሁ ራሳችሁን አታስጨንቁ። ማዳሜ እኮ ዝም ብላ ታኮርፋኛለች፣ ዝም ብላ ታገላምጣኛለች ምናምን ብላችሁ ብትጨነቁ ልጆች ስላላችሁ ማለት ነው አትጨነቁ እነሱ ባህሪያቸው ነው እና አይዟችሁ። አዳዲስ ሲሆናችሁ ደግሞ ላይክ ሼር ሰብስክራይብም አድርጉ። ይህንን ክሬም ደግሞ ተጠቀሙ። በተለይ እንደኔ ብጉር ለሚያስቸግራችሁ ልጆች ማለት ነው ኢንክሬም የሆነ ሰሞን ጠፍቶ አቆሚ ያሉ አሁን እንደሚታዩት በአንድ ጎኔ አንድ ሳምንት ምትኑ ክሬሙ ካለቀብኝ ማለት ነው። አንድ ሳምንት ስላቆምኩ ፊቴ ትንሽ እንደምታዩ ጥቁር ጥቁር ነገር ይታያል። ይሄ ግን ክሬሙ እንዴት የእውነት ገዝታችሁ ተጠቀሙ። ልስላሴው ጥቁር ጥቁር እንዳለ ሙሉ ጨርጎ ነው የሚያነሳ። የኔ ፊት በጣም ወዛም ነው ብጉሪ እንደሚያወጣ የሌላ ሰው ፊት ብትሆኑ ማለት በቃ ለማየት እራሱ ይቀፋል። እውነቴን ነው የምላችሁ፣ ያው ታውቁታላችሁ ከቦጉር እንትን ካለ በኋላ የምጥለው ጠባሳል አደለ። ይሄንን እንዳለ ሙሉ ውጭ ነው የሚያደርገው። ፊትን እንደምታዩት ነው። አሁን ትንሽ ጀማምሮታል እንጂ በጣም ነው ፊትን የሚያሳምረው። ሞርቸራይዘር ነው የሚያደርገው። ቦጉር ላለባችሁ ለማንኛውም ፊት ይሆናል፣ በነገራችን ላይ ማለት ነው። ጥቁርቁር ነገር ካለባቸው ሙሉ ጭ ነው የሚያደርገው እና ስትቀቡ በንጹህ ቆዳችሁ ማለት ነው ከታጠባችሁ በኋላ ተቀቡ በጣም አሪፍ ነው። ሌላ ክሬም ከምትጠቀሙ ይህንን ተጠቀሙ። የምር እኔ ይኸው ዓመት ምናምን ልሞላኝ ነው። ባለፈው አልቆብኝ ትንሽ አንድ ሳምንት ምናምን ሌላ ክሬም ነበር የምጠቀሙ እሱ አልቆብኝ ማለት ነው። በጣም አሪፍ ነው። ፊት የተበላሸ ምናምን የምትሉ ልጆች የእውነት ገዝታችሁ ሞክሩት። በጣም አሪፍ ነው። ይኸው አንድ ዓመት ሆነኝ መጠቀም የመጠቀም ከጀመርኩ ይህንን ክሬም ማለት ነው። ገዝታችሁ ተጠቅሙ ራሳችሁን ጠብቁ፣ እህቶቼ ራሳችሁን አትጣሉ። እንዲ ለራሳችንና አደለም ሃያ አራት ሰዓት የምንለፋው፣ ግን ለቤተሰብ ለዘመድ ሲሆን በቃ ብድር ግን እንልካለን፣ ግን ለራሳችን ሲሆን የምንሳስተው ነገር አለ እህቶቼ። ቆዳችሁን ራሳችሁን ተንከባከቡ። እናንተ ስትኖሩን ሁሉ ነገር የሚኖረውና ከምንም በላይ ራሳችሁን አስቀድሙ። ራሳችሁን ጠብቁ፣ እህቶቼ ራሳችሁን አትጣሉ። አይዟችሁ በያላችሁበት ሰላም ሁኑልኝ። መልካም ጊዜ መልካም ቆይታ ቻው።